ልትገለው ነው ወይ? አንድ ፍሬ ይጻልጅ አንተ ግን እውነት ነካክተው ነካክተው የተኛውን በሬ አደረጉት አውሬ የሚባል አባባል አለና ማለት ነው። አሁን ላይ አብርሽም ሄርሜላም በደንብ መታሰር ያለባቸው ትክክለኛ ሰዓት ላይ የደረሱ ይመስለኛል። አንዳንድ ጊዜ ማለት ነው በቃ የሰው ልጅ እንዲመለስ እንዲስተካከል የሆነ እርምጃ መወሰድ መቻል አለበት ብዬ አስባለሁ። ወይም ብዙ ጊዜ በዝምታ ነገሮች የሚታለፉ ከሆነ ያ ሰው ዝም እያለ ነገሮችን በትግስት የሚያሳልፍ ከሆነ እንደ ሞኝ ነው የሚቆጥረው፣ ወይም በተደጋጋሚ ሊያታልሉት ሊያሞኙት ይሞክራሉ። እና ሩታ ጋርም እየተከሰተ ያለው ነገር ያ ይመስለኛል። ዛሬ እኔም በመግቤ ሊያየ ይዥላቸዋለ ወይም በቲክቶክ ፔጇ ላይ የለቀቀችው ሙዚክ ቪዲዮ ማለት ነው ለዚህ ነገር በጣም ጥሩ ምላሽ የሰጠ ይመስለኛል። በቃ እቺ ልጅ በጣም ብዙ ነገሮችን በሆዷ ይዛችላ ዝም እንዳለች ነው የሚያሳየው ማለት ነው። አንዳንድ ጊዜ አለመናገር አለመበደል አይደለም፣ አውጥቶ ነገሮችን ከውስጥ አለመናገር አልተበደልኩም ወይም እንትን አልተባልኩም ማለት ምናምን እንዳልሆነ በደንብ መረዳት መቻል አለበት፣ በተለይ ያኛ ወገን ማለት ነው እና ሩታ ምንም ነገር ስላላለች በዚህ ጉዳይ ላይ ዝምታን ስለመረጠች ቤተሰቦቿ የሚሏትን ነገር ስለሰማች እቺ ልጅ አልተጎዳችም ማለት አይደለም። አንተም እንደዛ እያሰብክ ከሆነ በጣም ፍጹም ተሳስተዋል ማለት ነው እና እኔ በዚህ ሰዓት ላይ እንደው አብርሽ በተወሰነ መልኩ መታሰር ካለበት ሁላ ታስሮ ወደ ራሱ የሚመለስበት መንገድ ያስፈልጋል ብዬ አስባለሁ። ምክንያቱም ልጁ እያንዳንዷ የሚያደርጋቸው ነገሮች ከራሱ ጋር እንዳልሆነ በደንብ ማሳያ ናቸው ብዬ ነው የማስበው። አንዳንድ ጊዜ እኮ ምን እያደረግኩ ነው እንኳን ብሎ እንትን ለማለት መቀመጥ ራሱ ያስፈልጋል፣ መረጋጋት ያስፈልጋል፣ የሆነ ቀልብን መሰብሰብ ያስፈልጋል። እና ይህ ልጅ ደግሞ እስካሁን ድረስ ስናየው ቀልቡን ከመሰብሰብ ውጪ ቀልቡን የሚገፋው ነገር ነው በዙሪያው ያለው ማለት ነው እና ወደ ራሱ ተመልሶ እንዲህ እንደዚህ እያደረግኩ ነው እንዲ ብሎ እስከ ዛሬ ድረስ ያደረጋቸውን ነገሮች ወደኋላ መለስ ብሎ ማሰብ ካልቻለ ከዚህ በኋላም ተደጋጋሚ ብዙ ጥፋቶችን ይሰራል ብዬ ነው የማስበው። እና ሩታም አሁን ላይ ነገሮች የመረራት ይመስለኛል፣ የተወችውን ማለት ነው። የዛን ጊዜ ሁላችሁም ታውቃላችሁ፣ ቤተሰቦቿ በስንት ልመና የጀመረችውን የፍርድ ቤት ጉዳይ እንድታቆም አድርገው ነበረ። አሁን ላይ ያ ነገር እንዲነሳ ነው እያደረገ ያለው። በተለይ ደግሞ ትላንትና ያደረገው ነገር እጅግ በጣም ሩታንም አበሳጭቷል። ቤተሰቦቿንም በእጅጉ ነው ያበሳጨው። ዝም ብሎ ተነስቶ መጥቶ ልጅን ሲጭኝ ይዤ ሄዳለሁ የሚባል ነገር ሊኖር አይችልም፣ በየትኛውም አይነት ሁኔታ ማለት ነው። አይደለም እንደዚህ ትልቅ ችግር ውስጡ ናቸው ይቅርና ሰላማዊ ሁኔታ ላይ እንኳን ብትሆኑ አሁን ላይ አብረሽ አንተ ልጁን ይዘ የምትወጣበትም አይደለም። የአራስ ቤት ልጅ ነው፣ ከቤት የሚወጣበትም ሰዓት ላይ አይደለም ለአስፈላጊ ጉዳዮች ካልሆኑ በስተቀርና የትላንቱ ነገር ሩታም በጣም ስሜታዊ ያደረጋትና ያበሳጫት ነገር ይመስለኛል። በመግቢያዬ ላይም በተረት ብያለሁኝ፣ ነካክተው ነካክተው የተኛውን በሬ ያደረጉት አውሬ ብያለሁኝ። ልጅቷን ወደ ሌላ ወደማይሆን ነገር ውስጥ አትክተቷት። እስከዛሬ ድረስ በጣም በትዕግሥት በጣም ብዙ ነገር ስታደርጓት ዝም ብላ እያለፈች ነበረ። አሁን ላይ ግን እናንተው ራሳችሁ ቁስቁሳችሁ ልጅቷን ሌላ ነገር ውስጥ ልትከቷት ነው። እቺ ልጅ የፍርድ ቤቱን ጉዳይ ሰትተው በጣም ብዙ ነገሮችን አይታ አስባ ነው አንደኛ የልጁ አባት ነህ። እንደዚህ አይነት ነገር ለነገ ጥቁር ጥላሸት ሆኖ እንደሚቀመጥ ስለገባት ነው። ግን አንተ ያንን ሁሉ ነገር መረዳት አልቻልክም። ወደማይሆን መንገድ እየመራት ነው ያለው። ፕሊስ ሌሎች ነገሮች ከመፈጠራቸው በፊት እስኪ ተረጋጋና ከራስ ጋር ጊዜ ወስደህ ነገሮችን በሆነ አይነት መልኩ አመዛዝን ለማየት ሞክር። ምን አይነት መንገድ ነው እየሄድኩ ያለው? ጥውነት አሁን ዛሬ ፖስት ያደረገችውን ቪዲዮ ስታየውት እቺ ልጅ ምን አይነት ብዙ ነገሮችን ተሸክማ እንዳለች በደንብ ያሳያልና። ይሄ ነገር በደንብ ልብ ሊባል ይገባል ብዬ አስባለሁኝ ሰላም እንዴት ናችሁ የእኔ ውድ ቤተሰቦች ደህና ናችሁ ወይ አማን ነው አሸወይና ነው አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተናል ሩታ አብረሽም ላይ ሄርሜላም ላይ እርምጃ ለመውሰድ ከጫፍ እንደደረሰች ሰምተናል ማለት ነው መወሰድም አለበት ብዬ እንደኔ እደግፈዋለሁኝ አሁን ላይ የሚደረገውን እያንዳንዱን ነገር አንዳንዴ ዝምታ በጣም በብዙ መልኩ ይጎዳናል፣ ወይም ዝም ብሎ ነገሮችን መመልከት በጣም በብዙ መንገድ ይጎዳናል። እና ሩታም በዚህ መንገድ በጣም እየተጎዳች እንደሆነ ነው እንደ የማስበው ማለት ነው። እስከ ዛሬ ድረስ በትክክለኛው መንገድ መታ አብርሃም ችግርን ከመፍታት ይልቅ እቺ ልጅ የማሞኘት እና ድሮ ልክ እንደለመድከው የማታለል ተግባራቶችን ነው እያደረግ ያለው ይሄ ነገር ደግሞ እቺ ልጅ ሳታ ቀርታ ሳይሆን በቃ እስኪ የሚሆነውን ነገር የሚፈጠረውን ነገር ለምን ግርግሮችን እንፈጥራለን ብላ በዝምታ ስትመለከት ነበረ። ይባስ ልታሞኟት፣ ይባስ ልታታልሏት እየሞከራችሁ እንደሆነ ሲገባት ወደ ሌላ ነገር እየተቀየረች ነው። ስለዚህ የልጅቷን ትዕግስት በሌላ መንገድ ባትወስዱት፣ አንተም መመለስ ካለብህ፣ ዳርን ቤት ልጅን መምረጥ ካለብህ በትክክለኛው መንገድ መርጠ ነገሮችን ለማስተካከል እንጂ ዛሬ ሄርሜላን ከህይወት ያስወጥቻለኝ ልጄን ስጭኝ። ወዴት ልትወስድ ነው አሁን? እስኪ ልጅን ትላንትና ብሰጠ የት ይዘው ልትሄድ ነው? እና ተረጋጋ። ለዚች ልጅ መመለስህን በደንብ አሳያት፣ አሳምናት። በቃ በጣም ጎርታሃታል። በጣም ዛሬ ምን ያክል እንደተጎዳች ነው የተነፈሰችው። እቺ ልጅ በጣም ብዙ ነገር ችላ ዝም ብላ ነበር ቁጭ ያለችው፣ ግን ምን ያክል እንደጎዳሃት ምን ያክል እንደሰበርካት ነው በደንብ የተናገረችውና? እምነቷን ለማግኘት በጣም ብዙ ዋጋ ያስከፍላል። ብዙዎቻችን ልብ የማንለው ነገር ምንድን ነው፣ እምነት ከሄደ መልሶ ለማግኘት በጣም አስቸጋሪ ነገር ነው። በነገራችን ላይ አንዴ የሰው ልጅ እኛ ላይ ያለውን እምነት አጣ ማለት ያንን እምነት መልሰን ማግኘት ማለት እዚህ ምድር ላይ ካሉ ትልልቅ ነገሮች፣ ትልልቅ ስራዎች፣ ትልልቅ ፈተናዎች መካከል እምነትን መልሶ ማግኘት እጅግ በጣም ከባድ ነገር ነው እና በቃ ያ ሰው ሁሌም በመጥፎ ነው የሚስልን ማለት ነው። አንድ የእምነታችንን ካጎደልን አንድ የእምነታችንን ከሰበርን፣ የሰውን እምነት ከበላን በጣም በመጥፎ አይነት መንገድ ነው። ምንም ጥሩ ብንሆን ምንም ነገሮችን ለማስተካከል ብንሞክር የዛን ሰው እምነት መልሶ ለማግኘት አስቸጋሪ ነው የሚሆንብንና አንተም ያንን ነገር የተገነዘብክ አይመስለኝም። ሄርሜላን ከህይወት ያስወጠጥ ቻለው ብለህ እምቡር እንቡር ለማለት ስትሞክር ይመስለኛል የትላንትናውም ግርግር የተፈጠረው። ስለዚህ ሰከንበል፣ ተረጋጋ፣ ነገሮችን በትክክለኛው መንገድ ለማስኬድ ሞክር። ከዛ ውጭ ግን ሄርሜላ አሁንም ለሁለታችሁም እንደማትተኛ እንድታውቁ ትፈልጋለ። በነገራችን ላይ እሷም የመጠየም ጣብ ላይ ይመስለኛል። ትላንትና እንግዲህ በግላጭ እንደምታፈቅረው እንደምትወደው እስከ ዛሬ ድረስ እኛ ማናቂ መስል ነግረናለች፣ ማለት ነው። ያው ከድሮ ገና ሲጠነሰስ ከጥንስሱ ነበር የምናውቀው እንደምታፈቅሪ ማለት ነው። ምክንያቱም በደንብ ያስታውቅብሻል፣ በደንብ እንትን ይልብሻል። ከዛም አልፎ ደግሞ የልጁንም አእምሮ በደንብ ኮንትሮል አድርገሸዋል፣ በነገራችን ላይ እና አሁን ላይ አብርሽ ከአንቺ ውጭ ሌሎች ነገሮች እየታዩት አይመስለኝም። ቢታዩት ኖሮ እነዚህ አይነት መጥፎ ፋውሎች ውስጥ ይገባሉ ወይም እንደነዚህ አይነት መጥፎ ተግባራቶች ውስጥ ይገባል ብለን አናስብም። እና የልጁን ከራስሽ ማፍቀር ባሻገር የልጁንም ጭንቅላት እስኪደፈን ድረስ ነው ልጁን ያደነዘዝሽው። እና እንግዲህ ለዚህ ነገር እኔ እንጃ ምን ማለት እንደሚቻል አላውቅም። የምሬን ነው የምላቸው። የምር ከባድ ነው የሚሆነው አላመናችሁም? ግን አብርሃም ለሄርሜላ ስሜት እንዳለው አላመናችሁም። ያላመናችሁ ሰዎች አላችሁ፣ የምትጠራጠሩ ምናልባት ምንም ስሜት የለውም የጓደኝነት ነው ምናም ምናም ብላችሁ የምታስቡ ሰዎች አላችሁ። ምናልባት እንደዚ አይነት ሰዎች ካላችሁ በምን ሂሳብ ነው ሲጀመር ለአንዲት ጓደኛ ብዬ እኔ ቤቴን ትዳሬን የዚህን ያክል በድለው የዚህን ያክል ሚስቴን ላስለቅስ የሚችለው በምን አይነት ሂሳብ ነው? ስለዚህ ለሄርሜላ ስሜት እንዳለው ሁላችሁም በደንብ መገንዘብ መቻል አለባችሁ። የመጀመሪያው ነገር እሱ ነው። አሁን ይሄ ልጅ ከዚህ ስሜት በምን አይነት መንገድ ይወጣል? ወይስ ምርጫው የቱ ነው? ምርጫው ሩታ ናት ወይስ ሄርሜላ ናት የሚለው ነገር በመጀመሪያ ደረጃ በደንብ መረጋገጥ አለበት። እሱ አሁን ላይ ይህንን ስሜቱን ግልጽ ከማድረግ ይልቅ ሁለቱንም እያታለለ ሁለቱንም እያሞኘ መሄድን ነው ምርጫው ያደረገው ማለት ነው። ምክንያቱም ጭንቅላት ውስጥ ሁለቱንም የመፈለግ አዝማሚያ ስላለ ነው ይህንን ነገር እያደረገ ያለው እና ይህን መንገድ ደግሞ አያስኬድም፣ አያዋጣም ሩታም እያለች ያለችው ይህንን ነገር ነው። አሁን ላይ ልክ ከዚህ በፊት እንደምታደርገው እያሞኛሃት፣ እያታለልካት ምናምን ወደዚች ልጅ መቅረብ ፍጹም የማይታሰብ ነገር ነው። ሌላ ሩታን የሆነችብኝ እኔ እግዚአብሔርን በምንም አይነት መንገድ በቃ እንትን ልትል አልቻለችም። ከሰሞኑ አይታችኋት ከሆነና ይህን ስለ ሩታ ያለህን አመለካከት በቅድሚያ በደንብ መቀየር መቻል አለብህ ብዬ አስባለሁ ማለት ነው። ከዛ ውጭ ያው ፍላጎትህን ግልጽ አድርግ። እኔ ከዚህ በፊትም እኮ ተናግሬ ያለኝ ምንም የሚመጣ ነገር የለም። በአንተ አልተጀመረም፣ በአንተም አይቆምም። ከዚህ በኋላም ብዙ እንደዚህ አይነት ተመሳሳይ ነገሮች ሊፈጠሩ ይችላሉ እና ምናልባትም ምርጫን ብታሳወቅ ብዙ ነገሮችን ያቀላል። እንደዚህ የማይሆኑ አተካራዎች ውስጥ ነገ ልጆቻችሁ ሲያዩ የሚደብራቸው አይነት ነገሮች ውስጥ ትገባላችሁ ብለን አናስብምና ይህንን ነገር በደንብ ልብ ልት ይገባል ብዬ አስባለኝ። ከዛ ውጭ ግን የሩታም ቤተሰቦች ሩታም በትላንትናው ነገር በጣም እንዳዘኑና ሩታም የፍርድ ቤቱን ጉዳይ ድጋሚ ካልጀመርኩ የሚል አተካራ ውስጥ ገብታለች። አሁን ላይ በዙሪያ ያሉ ሰዎች ናቸው ፖሊስ፣ ተረጋጊ ምናምናምን እያሉ እያረጋጓት ያሉት ማለት ነው። ለማንኛውም እስኪ የሚፈጠሩ ነገሮችን አብረን እናያለን። ምሽት በሚለቀቀው ቪዲዮ ተመልሰን እንመጣለን። ምን ጉድ ይጠብቅን እንዲሆን እንደ አብረን እናያለን። ይመቻችሁ።